ብላ ግግም ብላ መካድ፣ የሌባ አይነት ደረቅ የምኑ ምንድን ነው የሚባለው? የሌባ አይነት ደረቅ ዙሮ ምን ይላል ይባላል። እንዴት አይነት ወራዳ ሴት ናት! ምንም እፍረት እኮን የላት። ምንድው ዛሬ ሶስት ቀን እሱ ጋር ሶስት ቀን እዛ ጋር እየቆየች እንግዲህ አንድ ቦርሳ አለቻት። አረ ምን አይነት ውርደት ነው እናታቸው አቤቱ፣ ጌታ ሆይ ከእንደዚህ አይነት ውርደት እግዚአብሔር ይጠብቀን። የእውነት አንዱ እኮ ካልተመቸው እኮ የሰው ልጅ ግዴታ ከአንዱ ጋር መኖር የለበትም ካልተመቸው ተለያይቶ ሌላ ሰው ማግባት፣ በእሷ አልተጀመረም። ይሄ እንትናችን ነው። የእሷ ደግሞ ከፋ። ታውቃላችሁ፣ ስራነኝ እያለች ስትጫወትባቸው የነበሩ ወንዶች ጭራሽ እነሱ ሁለታቸው ምንም ጥፋት የለባቸውም። ቢያንስ አንደኛው ግን ትንሽ የተጠራጠርኩት ምንድው ታውቃላችሁ፣ የሚያቅ ይመስለኛል። የእሱን ሚስ ሌላ ባል እንዳላት የሚያውቅ ይመስላል። ምክንያቱም ካነጋገሩ ምናምን ስት እንትን ስትሉ ትገምታላችሁ። እኔ እንጃ። ብቻ ሁለቱም ወንዶቹ ጥፋት የለባቸውም፣ ግን ሴቷ ግን በደንብ መቀጣት ያለባት። በዚያ ላይ እናቷን እያስለቀሰች እንደዚህ ደመንባ ይች ወራዳ ቅሌታ ማለት ነው። አሁን ላይ ምንድን ነው አሁን ለዚች ሴት ምንድን ነው የሚጠብቃት? እስኪ እናንተ ፍረዱ። እውነት በጣም ከባድ ነው ሰው አረ እኔ እጃ በእናታችሁ! እንዴት ብላችሁ ነው እንዲሁ ለሰው እንዴት ለሰው ራሱ ልታወሩት እኮ በጣም የሚከብድ ነገር ነው። ሰው ቤተሰብ እያለው ቤተሰብ የለኝም ብሎ የሚክድ ሰው። እኔ ሁለተኛ አንደኛ ነገር፣ እኔ በጣም የገረመኝ እንዴት ነው እቺ ልጅ ከሁለት ጋር እንትን እያለች ይሆን ባለት ልጅ ቢወለድ አሁን በመሀላቸው እንግዲህ፣ ህፃኑ ምን እንደሚሆን አስቡት። ስትለዛ ትላለች፣ ከዛ ስትለዛ ትላለች፣ በአስረኛት ቀን በሶስት በሶስት ቀን እንግዲህ አየር መንገድ ነው የምሰራ እያለች እንግዲህ ስትጫወትባቸው የነበረችው እድሜ ለዘላለም እንግዲህ ይሄኛው አንደኛው ባሏ ተጠራጥሮ ለዘላለም ጉዳዩን ባይናገረው እና ዘላለም ባያጣራለት እድሜ ልካቸውን እንግዲህ እየተጫወተችባቸው ይቺ ሴት ትቀርጥ ነበር፣ ግን ደግሞ ከዚህ ላይ በቃሽ ውርዴት እና ቅሌትሽ ብሎ በአደባባይ ላይ እንደዚህ ያዋረዳት ውርዴት ለታሪክ ለታሪክ ነው። ይሄ በተለይ እኔ ከወንዱም ሳይቀር ከእናቷ ነው ያሳዘነኝ። እናቷ በጣም ነው ያሳዘነችኝ። እህቷ በጣም ነው ያሳዘነችኝ። ከባድ ነው በጣም። ምን አስባ እንደሆነ ልጅቷ እንደዚህ አይነት እንትን የገባችው አላቅም። ምን ማለት ለአፍት ብላ ይሆን አላቅም። ብቻ አፍትም ቢሆን ያው በእኛ በተለይ በክርስትና እምነት ተከታይ አይፈቀድም። ሁለት ባል እንግዲህ አንድ ሴት በጣም በጣም ከአጼያት በላይ አጼያት ነውረኛ ናት። የእውነት እኔ ምን ብዬ እንደማወራ ራሱ አላግም? ምንም እንኳን እፍረት የለላት ከፊታቸው ቀርባ ራሱ እኳን ቃል እኳን የላትም ለእናቷ እኳን የምትመልስላት ነገር የለም። ምክንያቱ ምን ትመልሳለች አሁን ከእንደዚህ አይነት ቅሌት ቅሌታም ሴት ምን አይነት እንትን ትጠብቃላችሁ ራሷን በራሷ ያቀለለችው ራሷ ናት እንግዲህ ቤተሰብ እያለ ቤተሰብ የለም ብላይ ካደችው እሷ ናት እህት እያላት ወንድም እያላት አባት አረብ እናታችሁ ምን አይነት ነው እንዴት እንዴት ነው ሰው የሚያስበው ግን ምን አይነት ጊዜ ነው ጊዜ ነው ጊዜ እንላለን፣ ጊዜው አይደለም፣ ሰው ተበላሽቷል፣ ከፍቷል። የፈለገው ገንዘብ ከሁለቱ መቀበል ብትፈልግ እራሱ በፍጹም እንደዚህ አይነት ነገር ማድረግ አልነበረባትም። እንደዚህ በየሰው የሁለት ህይወት ነው ያበላሸችው። ወይ ከዛም ሳትሆን እዛም ሳትሆን ከቤተሰቦቿም ሳትሆን እንግዲህ ይች ልጅ መሀል ላይ ነው ብቻዋን የቀራችው። በጣም ወራዳ ናት። እየተመላለሰች አብራቸው ይሄና ጊዜ ይሄ ሁሉ ጊዜ አብራ እየኖረች እንደማትታወቅ ስትክድ፣ እናቷ ፊት ስለሆነች ወይም ካሜራ ፊት ስለሆነም ሊሆን ይችላል። እሷና እሱ በደንብ ይታወቃሉ። ግን አምጥቶ ሲያፋጥጣቸው ዘላለም እሱን አላቀውም። ጭራሽ ዘላለምን ምንድን ነው ጥፋተኛ አድርጋ አንተ ባትመጣ ኑሮ ይህ ሁሉ እንትን አይወጣም ነበር። ኤግዛክትሊ ትክክል ናት። እሱ ባይመጣ ይሄ ሁሉ ጉድ አይወጣም ነበር። እድሜ ልኳን በሰው ልጅ እየተንሸራሸረች አንዴ ሶስት ቀን እዛ ስትል እዛ ሶስት ቀን ምን አይነት ኧረ በስመ አብ እኔ ልሳደብ ራሱ ልና የሆነ እንጃ እውነት ቃል ቃል የለኝም ወራዳናት ብቻ አሁን ተሎ ብሎ ይሄን ጉድ ስላወጣባት እድሜ ለዘላለም እንግዲህ ዘላለም እንግዲህ አብዛኞቻችሁ የምታውቁት እንግዲህ ጀግናው ወንድማችን ለተቸገረ እና ከተበዳይ ጎን ነው ሁልጊዜም የሚቆሙት። እንደናንተ አይነት ጀግና ደግሞ እግዚአብሔር አገራችን ላይ ያብዛልን ነው የምንለው። ብዙ እንደዚህ ጨል የተቸገሩ ብዙ እንትኖች አሉና ልክ እንደዚህ አይነት እንትኑ የመጣባቸው እግዚአብሔር ብቻ ሰላም ያደርጋችሁ ነው የምለው። ሌላ ምንም አልልም። ክፉ ነገር ያርቅላችሁ። ለሰው እንደምትጨነቁ ለሰው ይሄ ሁሉ እንትን እንደምትሉ ለእናንተም ደግሞ የሚያስብላችሁ ይስጣችሁ። የሁል ጊዜ ጸሎቴ ነው፣ የሁል ጊዜ ምኞቴ ነው። ዘላለም ሆነ ልውልም እነሱ ብቻ ሳይሆን በእንደዚህ አይነት ስራ ተሰማርተው የሚሰሩ በሙሉ እግዚአብሔር ይጠብቃችሁ ነው የምለው። እንድናንተ አይነት ጀግና ስላለ ሀገራችን ላይ የእውነት ኩራት ኩራት ይገባችኋል። በጣም አረ ውርዴት ውርዴ ቀን ትንሽ ጉፋን ይዞኛል። አም ሶሪ ችግር የለውም። ለማንኛውም የዚህችን ቅሌታም ሴትዮ እንግዲህ ምን እንደምትሉ እስኪ ኮሜንት ላይ አስቀምጡ ግን በጣም ቅዝቀዝ ብላችሁብኛል የእውነት ለምንድን ነው ላይክ የማታደርጉት ወይኔ ቢያንስ ሁለት መቶ ሶስት መቶ ሰው እየገባ ከዚህ ሁሉ ሰው ሀያ ሰው ነው ላይክ የሚያደርገው አይደብርም እግዚአብሔር ይስጣችሁ መቤቴ ትስጣችሁ የእውነት ከሁለት መቶ ሶስት መቶ ሰው ሀያ ሰው ሀያ ሰላሳ ሰው ብቻ ነው ላይክ የሚያደርገው። እና ክበሩልኝ እውነት፣ ሌሎቻችሁን ብታደርጉ ደስ ይለኛል። ምንም ክፋት የለውም። ይሄ መልካምነት ከዚህ ነው እንትን የሚለው መልካምነት ለራስ ነው፣ ደግነት ለራስ ነው። ሁልጊዜም መልካም መልካም የሚሰሩ ሰዎችን እናበረታታለን። ልክ እንደ ዘላለም፣ እንደ ልዑል፣ እንደነ ለበልባል፣ እንደነ ሚኪ፣ እንደነ አረ ስማቸው በጣም ብዙ ጀግናዎች አሉ፣ እንደዚህ ለተቸገሩ የሚደርሱ እንደዚህ የሚያጨበረብሩ። አሁን ይቺ ልጅ አሁን በእነዚህ ወንዶች ብቻ አይመስለኝም የምታጨበረብረው። በሌላም ወንድ እንደዚህ የምትሰራ የለመደች ይመስለኛል። እንግዲህ ልምድ ባይኖራት አሁን ላይ ደፍራ እንደዚህ ወጥታ በነሱ ላይ እንደዚህ የመጫወት እንትን አይኖራትም ነበር። ድፍረት እናንትኑ እንዴት እንደኖራት አላውቅም። እንግዲህ መጨረሻዋ እንግዲህ ይሄ ሆኗል። ቅሌታ የውርደት ምንድን ነው የውርደት ቀን አይመሽም የሚባል አባባል አለ። ከእናቷ ፊት ሆና እንኳን ራሱ የምታወራው አንደበቷ ተያይዞባታል። የምታወራው አጣች። በቃ ድንብርብርብር ነው ያለችው። ይገርማል። አንዳንድ ጊዜ አንዳንዴ ሰው እንደዚህ ነው። እንግዲህ መጨረሻው ይሄ ነው። ይህ ሁሉ አመት ስትጫወትባቸው ከርማ ነበር። አሁን ደግሞ እንግዲህ በዘላለም ምክንያት እንግዲህ ይሄው ድራማዋ እዚህ ላይ አብቅቷል። ከሁለቱም ሳትሆን፣ ከቤተሰቦቿም ሳትሆን እንደዛ በአማረ ተድራ አሁን ደግሞ እንደዚህ በላይ ላይ እንደዚህ ሕይወት ሕይወት እያበላሸች የራሷንም ሕይወት ነው ያበላሸችው። የሰው ብቻ ሳይሆን ከባድ ነው በጣም ምን ተብሎ እንደሚናገር ራሱ በጣም ግራ ነው የሚያጋባው። ጭራሽ ዘላለምን እኮ በቃ ልክ እንደ እንትን አደረገችው። እውነቱን አውጥቶ ስላጋፈጠባት። በቃ አንተ ነህ ለዚህ ሁሉ ያደረስከኝ፣ አንተ ባትመጣ ኑሮ ትዳሬ አይፈርስም ነበር ትላለች። ወራዳ ቅሌታ ማለት ነው። ትዳሯን ያፈረሰችው ራሷ ናት። በራሷ ቅሌት ስትቀል እንዲሁ ትንሽ እንኳን እፍረት እፍረት እፍረት የሚባል ነገር እንኳን የላትም። እናንተ ደግሞ እንዲሁ ኧረ በስማ እኔ እኮ የሆነ ሰው እኮ የሆነ ነገር ሰርተሽ የሆነ እንትን ሲታወቅብሽ እፍረ ይታፍሬ ያለሽ። ይቺ ግን ድርቅ ምንም ነገር በቃ ልክ ጥሩ ነገር እየሰራች ይመስል የራሷን እኔ እንጃ ብቻ ራሷን እንዴት እንደምትቆልል አላውቅም። ስታወራ ራሱ ምንም አይነት እፍረት ራሱ የላትም። ምን ድርቅ ያለች ደረቅ ናት። ውርዴቷ እንግዲህ በአደባባይ ታይቷል። እንግዲህ በመጨረሻ ደግሞ እናቷ ጋር መጋፈጧ በጣም ደስ ብሎኛል። ምክንያቱም እናት የለኝም እንደዚህ ነኝ እንደዚህ ነኝ እያለች አሳዝናኝ ነበር። ያው ሁላችሁም እናት የለኝም ወይ የሆነ ቤተሰብ ሲሉ ያሳዝናል። ቸግሯት ሊሆን ይችላል፣ እንደዚህ ከጎኗ የሆነ የሚያማክራት ሰው አጥታ ሊሆን ይችላል ምናምን ትላላችሁ። ግን እቺ ልጅ ቤተሰብ እያላት እናት እያላት እንግዲህ የለኝም ብላ የካደች አይውዳ የሆነች ከሃዲ ነገር ናት። ብቻ ልቦና ይስጠላ። ሁላችንም የእውነት በጣም ከባድ ነው። ለማንኛውም የሚወዳችሁ የዛሬው ቪዲዮ ይመስል ነበር። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሮ ስትገቡ ሁላችሁም በላይክ ጀምሩ። ለምታበረታቱን የቶ ወንድሞቼ ከልብ ከልብ ከልብ ነው አመሰግነው። ሰላም ፍቅር ተመኘላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ ቱ እንላችኋለን። እስኪ ላይክ እያደረጋችሁ ጀምሩ። አረ ፕሊስ ላይክ አድርጉ። ውሽ አሁንስ መረረኝ። እውነት ላይክ እያደረጋችሁ አረ በእናታችሁ እንዴ ፈልጌ ሆኖ ላይክ አድርጎ፣ በቃ ቸግሮኛል። እርዱኝ እርዱኝ። ካልተባላችሁ አትረዱም ሰው እንዴ